ስጥልን ውዲ ኢቫንጀሊካል ቴሌቪዥን ተመልካቾቻችን ይህ የመረጃ ሰዓታችን ነው። ከመረጃው ጋር አብሬ ቆይታ አማረገውን የቃል ኪዳን ዳ ላይ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው ከመረጃዎቹ ጋር ብራችሁ ቆይ። በተለያዩ የማህበራዊ ሚዲያዎች ላይ በቦንጋ በሚገኙ አማኞች ላይ በመንግስት አካላት አማካኝነት ደርሷል የተባለው ጥቃት ሐሰተኛ መረጃ እንደሆነም ተገለጸ። ባልደረባችን አማኑኤል ሌብሰው ተጨማሪ ያለው ከሰሞኑን በቦንጋ ዩኒቨርሲቲ አቅራቢያ በውድ አምልኮ ላይ በነበሩ የገነት ቤተ ክርስቲያን አባላት ላይ በጸጥታ አካላት ድብደባ እንደደረሰ የሚያሳዩ መረጃዎች በማህበራዊ ሚዲያ ላይ ሲስተዋሉ ቆይተዋል። እና ይህንን ተከትሎ የዝግጅት ክፍላችን በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የደቡብ ምዕራብ ብሔራዊ ክልላዊ መንግስት ቅርንጫፍ ጽሕፈት ቤት ሰብሳቢ ከሆኑት ከመጋቢ መታገስ ሙለታ ጋር ባደረገው ቆይታ የተፈጠረውን ነገር ለመረዳት ችሏል። ከዝግጅት ክፍላችን ጋር ባደረጉት ቆይታ መጋቢ መታገስ ሙለታ ጥቅምት 23 ቀን 2018 ዓ ም የአካባቢው ጸጥታ አካላት ወደ ቤተ ክርስቲያኒቱ በመግባት ምእመናንን ማሰራቸውን የገለጹልን ሲሆን ነገር ግን በምእመናን ላይ የደረሰ ድብደባ እንዳልነበር ገልጸውልናል። የጉዳዩን መነሻ በጠየቅናቸውም ጊዜ የገነት ቤተ ክርስቲያን በአካባቢው በነበራት ይዞታ ላይ ለአምልኮ አዳራሽ የሚሆን ጥያቄን አቅርባ እንደነበር ያነሱልን ሲሆን ይህም በጊዜ ምላሽ እንዳላገኘ ነግረውናል። ገነት ቤተ ክርስቲያን ፕሮሰስ ስታደርግ ነበረ እና ያ ፕሮሰስ የቦታ የቢሮ የሚሆን ማለት ለአምልኮ አዳራሽ የሚሆን ጥያቄ ጠይቀው መንግስት አካላትን እስከ ዞን ባለው ሁኔታ በመጠበቅ ላይ ናቸው ያሉት በዛ አካባቢ ያሉ የዱሳን ወደ ከተማ እየመጡ ነበረ አምልኮ የሚያደርጉትና በአካባቢው ላይ የገነት ቤተክርስቲያን ሌላ ቤተክርስቲያን ስለሌለ እሱን ጥያቄ ለምን እዛው ባሉበት አካባቢ ላይ ፕሮግራሙ ያካሄደ የሚለው የራሳቸው ቦታ ቢሆንም ባለም የቢሮ ቦታ ላይ ለምን አምልኮ አናደርግም አካባቢያችንን እኛ ጋር የሚመጡትን በአካባቢያቸው የአምልኮ ጣቢያ ለምን አናደርግላቸውም የሚል ነበር ሀሳባቸው ይህን ደግሞ ያው በደብዳቤ ገልጸዋል። ለሚመለከታቸው አካላት ያ የቀረበው አካል ሙሉ በሙሉ ጠብቁ በማለት ነበረ ጊዜ የተወሰደው። ጊዜያዊ መፍትሄ እስኪሰጣቸው ድረስ ያ ያ መፍትሄ እስኪሰጥ ድረስ ለ እስኪ የተወሰነ ጊዜ ጠብቁ ተብሎ ነበረ። በመጠበቅ ላይ ያሉ ናቸው እና ያ በመጠበቅ ላይ ያሉ እንደውም ቀጠሮ ቀጥሯቸው ነበረ ከተማውም ፀጥታ። ተወሰነ ባጭር ጊዜ ውስጥ ምን መልስ እንሰጣለን ብለው በመልስ መልሷቸው ነበር እና ገነት ቤተክርስቲያን አመራሮችና አገልጋዮች ሲጠባበቁ ነበር ማለት ነው ያንን ጊዜ ከዚህም ባለፈ እስሩ ከመካሄዱ ከአንድ ሳምንት በፊት በቦታው በሚገኘው የገነት ቤተክርስቲያን ይዞታ ላይ የአምልኮ ፕሮግራም ሊያካሄዱ መሆናቸውን ለአካባቢ መንግስት አካላት ማሳወቃቸውን ገልጸውልናል ኦልሬዲ አምልኮ ከማድረጋቸው በፊትም እሁድ እለት ሄደን በሚቀጥለው እሁድ እዛ አምልኮ እናደርጋለን ጊዜ መፍትሄ እስክሰጡ ድረስ ምላሻቸውን እስክሰጡ ድረስ ብሎም የማሳወቅ ስራ እንዳሳወቁን ነው ለእኔ የገለጹት ያንን ጊዜ ምንም አይነት መሄድ አትችሉም ወይ ደግሞ እንዲያም የሚል ነገር አላነሱላቸውም። ስለዚህ ያንን አሳውቀው ቀጥታ እሁድ ዕለት እንግዲህ ወደ አምልኮ ገቡ ማለት ነው። ሆኖም እሁድ አምልኮ ከተጀመረ በኋላ ታውከናል ያሉ የአካባቢው ነዋሪዎች ወደ ፀጥታ አካላት በሚሄድና የአንድ መቶ ሀያ ሰዎች ፊርማ ያረፈበት ወረቀት በመያዝ ማመልከታቸውን ፓስተር መታገዙ ነግረውናል። አምልኮ ሲገቡ ነው ኦልሬዲ በአካባቢው ላይ ያሉ ማህበረሰብ ሁካታ ለማድረግ ተነሱ። ምክንያቱም ታወከናል የሚሉ ኦር ጸጥታው ጋር ሄደው በአካል የተወሰኑ ሰዎች ፒቲሽን ተፈራርሞ ያስገቡታል። ወደ መቶ ሀያ ሰው ምናምን የአካባቢው ማህበረሰብ ማለት ነው። ፖሊስም ጥቆማው ሲደርሰው ማጣራት ሲያድርግ ቀጥታ በሰፍሮ ያሉ አማኞችን ወደ ማሰር እንዳመራ፣ ለዛም የሰጠው ምክንያት አማኞችን ከጥቃት መከላከል እንደሆነ ነግረውናል። ያ ታውከናል ብለው ያንሱ እንጂ ፖሊስ ቀጥታ የእነሱን ድምፅ ብቻ በመውሰድ ነው ቸርች ግቢ ውስጥ ገብቶ ያንን ሰዎችን ሰብስቦ ይዞ የወጡ ያሰረው ማለት ነው። እንግዲህ መልሱ ምንድን ነው? እኛ ዜጋ የሰው ደም ቢፈስ የሆነ ችግር ቢፈጠር ምን ልንል ነው? ስለዚህ የሚል ነገር ወስዶ አሰሯቸው ለማርገብ ነው ነው የሚሉት በወቅቱ የተጠየቁት የመንግስት አካላት ማለት ነው እዛ ጋር ድረግ ሊረብሹ የተነሱ ሰዎች አሉ። ኦልሬዲ ድብደባን ለማካሄድ የተነሱ ማለት ነው። እነዚህ ሰዎችን እያየን ነው እኛ ቶሎ ወደዚህ እርምጃ የወሰዱ ነው የሚል ምላሽ ነው የሰጡት። ያንን ነገር ነው ለእኔም የገለጹት። ሄደው ግን እነዚህ መቶ ሀያ ሰዎች በጣም ስም ዝርዝራቸውም ሙሉ በሙሉ እኔ ጋ ደርሷል። ምናልባት አታች ያደርግላቸዋለሁ አንደኛ መቶ ሀያ ሰው ምናምን የሚያክል የዛ አካባቢ ማህበረሰብ እንዳልሆኑ እና የተወሰነ ውስን ሰዎች ናቸው ከዛ አካባቢ ያሉት ያ ሌላው ከሌላ ሌላ ቦታ ሁሉ በዚህን ጊዜ እንደተፈራረሙ እና ምናምን ተፈራርመው እንዳመጡ የሌላ አካባቢ የሌላ መንደር ሰዎች ስም ዝርዝር ሁሉ አለ። ከዚህም በተጨማሪ ፊርማ ማሰባሰቢያው ላይ ካሉት ፈራሚዎች መካከል ጥቂቶቹ ብቻ የዛ አካባቢ ነዋሪዎች መሆናቸውን ገልጸውልናል። ያለምንም ሕጋዊ ሂደት ማሰር ተገቢ እንዳልሆነ የነገሩን መጋቢ መታገስ ሙለታ በአማኞች ላይ ጉዳትና መደብደብ ደርሷል የሚሉ መረጃዎች ሐሰት እንደሆኑ የተናገሩ ሲሆን የታሰሩትም ሰዎች ቢሆን በተመሳሳይ ቀን እንደተፈቱ ነግረውናል። ሄዶ ሄዶ ግን ጥፋቶች ካሉ ገነት ቤተክርስቲያን በዛ ቦታ ላይ ያጠፋችው ጥፋት ካለ መንግስት እንደ ህግ መክሰስ ይችላል፣ በክስ ማቅረብ ይችላል። ይሄ ይሄ ይሄ ነገር በደንብ ያሉት ወንጀል ተወንጅሏል ብሎ ክስ ነው መስራት ያለበት እንጂ አንድ ቤተክርስቲያን ዘሎ ገብቶ ሰዎችን መውሰድ። እንደዛ ከሆነ ሊያውቁ ወይ ደግሞ ሊደበድቡ የመጡ ሰዎች በሌላ መንገድ አልተያዙም። በዚህም በዛም ግን ብዙ ነገሮች ተራግቦ የወጡ ነገሮች በሌላ ሚዲያ ሰዎች እንደተደበደቡ ተደብድበው እንደታሰሩ ምናም ተደርጎ ደግሞ በጣም አላስፈላጊ ጫፍ የረገጡ ነገሮች ደግሞ እነሱ ውሸት ናቸው። ድብደባ አይደለም። ማንም ላይ ድብደባ አልተደረገም። ከቸርቹ ግን ይዞ ሲወጧቸው እንደከፈታተሯቸው ማለት ነው፣ መገፍተር እንደ ስለውጣ ምናምን አይነት ነገር ማለት ነው አፋጥኖ በቃ ውጡ የማለት ነገር እንጂ ድብደባ ማንም ሰው ላይ ማንም አካልም አልተጎዳም ጉዳት የደረሰበትም ሰው የለም። ሌላው አስረው ውሎ አንትን አላሳደሯቸውም ወዲያውኑ ነው የለቀቋቸው። ወደ አስራ ሁለት አስራ አንድ ተኩል አካባቢ ላይ ነው የለቀቋቸው። አስራ አንድ ሰዓት ተኩል ወደ እስከ አስራ ሁለት ሰዓት ባለው ሰዓት ውስጥ ተፈተዋሉ። በሁርለት በራስ ሁለት በዛው ቀን ነው የለቀቁት። ይሄ ይሄ በእንደዚያን መንገድ አለ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ለወንጌላውያን ከትዳር አጋሮቻቸው ጋር በቤተሰብ ህይወት ላይ ስልጠና ተሰጠ። ባልደረባችን በተለይም ደረጀ ተጨማሪ አላት። አርብ ጥቅምት 21 ና ቅዳሜ 22 2018 ዓ.ም በቦሌ ሩዋንዳ ሙሉ ወንጌል አጥቢያ የወንጌላውያን ጥንዶች ስልጠና ላይ ከክልሉ ከሚገኙ ከ105 አጥቢያዎች የተውጣጡ 65 ጥንዶች ተገኝተዋል። የክልሉ ፕሬዚዳንት መጋቢ ፋሲል ተክሉ የመክፈቻ ንግግር በማድረግ ሰላምታ አቅርበዋል። በመቀጠልም የጋብቻ ና የቤተሰብ የቤተ ክርስቲያን አቋም፣ የወንጌላዊነት ጥሪ ና የቤተሰብ ባለዳራነት፣ የግል ክርስትና ህይወት ና የቤተሰብ አምልኮ በሚል ርዕሶች ላይ በተለያዩ አገልጋዮች ለሁለት ቀናት ስልጠናው ተሰጥቷል። ሰልጣኞቹም ጌታ መልካም ጊዜ እንደሰጣቸው በመግለጽ በየአጥቢያዎቻቸው በመሄድ ሌሎችን በማሰልጠን መንፈሳዊ ኃላፊነታቸውን እንደሚወጡ መግለጻቸውን ከቤተ ክርስቲያኒቷ ማህበራዊ ድረገጽ ላይ ያገኘነው መረጃ ያመላክታል። ውድ ተመልካቾቻችን፣ ለዛሬ ያዝናቸው መረጃዎች ይህን ይመስሉ ነበረ። ከመረጃ ጋር አብርቆ የታሳረጌ ነበርኩት እንዳለ ከመላው ስቱዲዮ ባለሞች ጋር በጋራ በመሆን ነበር ከቀሪ የኤቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም